ጽኑ እስራት ተቀጡ። ተጨማሪ ሁለት ሰዎች በማርበርግ ቫይረስ መያዛቸው የጤና ሚኒስቴር አስታወቀ። ብዙዎችን ያነጋገረው የትራምፕ ጥብቅና ስለ ሳውዲው አልጋ ወራሽ አብራችሁን ቆዩ። ወደ ዝርዝር እናልፋለን። ወደ መጀመሪያው ዜናችን ስናልፍ በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስቃን ወረዳ እራት በአብሮነት እራት ተመግበው በጠና ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ አባወራው ከስድስት ልጆቹ ጋር ሰባት የአንድ ቤተሰብ አባላት ሕይወታቸው ማለፉን ፖሊስ ገልጿል። የክልሉ ፖሊስ ወንጀል መረጃ ኢንቴሊጀንስ ዳይሬክተር ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት በወረዳው መሰረት ወገራም ቀበሌ ዳሾ ቆጦ ተብሎ በሚጠራው መንደር ህዳር 6 2018 ዓ ም ምሽት አንድ ሰዓት ላይ ስምንቱ የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸው ተናግረዋል። እራት በአብረውነት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን፣ መረጃ የደረሳቸው የአካባቢዎች ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል መድረሳቸውም ተገልጿል። ቢሆንም ከተጎዱ የቤተሰብ አባላት የአምስት ዓመት፣ የሰባት ዓመትና የአስራ ሰባት ዓመት ሶስት ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉም ተመላክተዋል። የቀሩ ተጎጂዎችን ህይወት በሕክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመትና የ15 ዓመት ሁለቱ እህትና ወንድም ህይወት በሁለተኛ ቀን ህዳር 7 ቀን 2018 ምሽት 11 ሰዓት ላይ ሲያልፍ የሟቾችን ቁጥር ወደ አምስት አሻቀለ። የተቀሩት ተጎጂዎች ደግሞ የአንድ አመት ከሰባት ወሩ ህፃን ህዳር 9 2018 ዓ.ም ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የስድስት ሟች ልጆች አባት የሆነው አቶ ኃይል ያበራ ህዳር 10 2018 ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህልፈቱን ሆን ሆኖ ልብሰባሪና አሳዛኝ የሆነ ዜና ሆኖ ተደመጠ። ባለቤቱና የስድስት ልጆቹ ህልፈትን ለማወቅ ያልታደለችው ወይዘሮ በምኒሊክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆኖ በህክምና እየተረዳች በህይወት መኖር ተገልጿል። ተጎጂዋ የቤተሰቡን በጅምላ ወደ ሞት ያወረደውን ጉዳይ ልተርክ በህይወት ትተርፍ ይሆን ወይስ እሷን ባለቤቷና የልጆቹ አጣገጥሟት ከቤተሰቡ አንድም ለነገር ሳይተርፍ በጅምላ እችን አለም የመሰናበት አሳዛኝ ዜና ይደመጣል የሚለውን ለግም ለመገመት ይከብዳል። ፖሊስ ተጎጂዎችን የተመገቡትን ምግብ የተመረዘ በማንና እንዴት የሚለውን እውነታ ለማረጋገጥ የተፈጸመውን ድርጊት አጣርቶ እውነታውን ለማረጋገጥ ከምስራቅ ጉራጌ ዞን እና ከመስቃን ወረዳ የተውጣጣ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ ማጠራቱን ስራ መጀመሩን ኮማንደር ያለው ተመስገን የምርመራ ግብረ ኃይሉን በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ አስር ሰዎችን በቁጥጥር ስራ ውሎ ምርመራ እያጣራ መሆኑን ገልጸዋል ሲል የክልሉ ፖሊስ ኮሚሽን በማህበራዊ ትስስር ገጹ አሰራጭተዋል። በርግ ቫይረስ መያዛቸው የጤና ሚኒስቴር አስታወቀ። ብዙዎችን ያነጋገረው የትራምፕ ጥብቅና ስለ ሳውዲው አልጋ ወራሽ፣ አብራችሁን ቆዩ። ወደ ዝርዝር እናልፋለን። ወደ መጀመሪያው ዜናችን ስናል በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስቃን ወረዳ እራት በአብሮነት እራት ተመግበው በጠና ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ አባወራው ከስድስት ልጆቹ ጋር ሰባት የአንድ ቤተሰብ አባላት ሕይወታቸው ማለፉን ፖሊስ ገልጿል። የክልሉ ፖሊስ ወንጀል መረጃ ኢንቴሊጀንስ ዳይሬክተር ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት በወረዳው መሰረት ወገራም ቀበሌ ዳሾ ቆጦ ተብሎ በሚጠራው መንደር ህዳር 6 2018 ዓ ም ምሽት አንድ ሰዓት ላይ ስምንቱ የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸው ተናግረዋል። እራት በአብረውነት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢዎች ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል መድረሳቸውም ተገልጿል። ቢሆንም ከተጎዱ የቤተሰብ አባላት የአምስት ዓመት የሰባት ዓመትና የአስራ ሰባት ዓመት ሶስት ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉም ተመላክቷል። የቀሩ ተጎጂዎችን ህይወት በህክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመትና የ15 ዓመት ሁለቱ እህትና ወንድም ህይወት በሁለተኛ ቀን ህዳር 7 ቀን 2018 ምሽት 11 ሰዓት ላይ ሲያልፍ የሟቾችን ቁጥር ወደ አምስት አሻቀለ። የተቀሩት ተጎጂዎች ደግሞ የአንድ አመት ከሰባት ወሩ ህፃን ህዳር 9 2018 ዓም ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የስድስት ሟች ልጆች አባት የሆነው አቶ ሀይል ያበራ ህዳር 10 2018 ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህልፈቱን ሆኖ ልብ ሰባሪና አሳዛኝ የሆነ ዜና ሆኖ ተደመጠ። የባለቤቱና የስድስት ልጆቹ ህልፈትን ለማወቅ ያልታደለችው ወይዘሮ በምኒልክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆኖ በህክምና እየተረዳች በህይወት መኖር ተገልጿል። ተጎጂዋ የቤተሰቡን በጅምላ ወደ ሞት ያወረደውን ጉዳይ ልትተርክ በህይወት ተርፍ ይሆን ወይስ እሷም ባለቤቷና የልጆቿ ጣገጥሟት ከቤተሰቡ አንድም ለነገር ሳይተርፍ በጅምላ እችን አለም የመሰናበት አሳዛኝ ዜና ይደመጣል የሚለውን ለግም ለመገመት ይከብዳል። ፖሊስ ተጎጂዎችን የተመገቡትን ምግብ የተመረዘ በማንና እንዴት የሚለውን እውነታ ለማረጋገጥ የተፈጸመውን ድርጊት አጣርቶ እውነታውን ለማረጋገጥ ከምስራቅ ጉራጌ ዞና ከመስቀን ወረዳ የተውጣጣ የምርመራ አጣሪ ግብረ ሀይል አዋቅሮ ምርመራ ማጣራቱን ስራ መጀመሩን ኮማንደር ያለው ተመስገን የምርመራ ግብረ ኃይሉን በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ አስር ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጸዋል፣ ሲል የክልሉ ፖሊስ ኮሚሽን በማህበራዊ ትስስር ገጹ አሰራጭቷል። ወደ ሁለተኛው ዜና ስናልፍ አንዷለም ዳኘ ላይ የግድያ ወንጀል የፈጸመው ተከሳሽ በ25 ዓመት ጽኑ እስራት ተቀጣ። የባህር ዳርና አካባቢው ከፍተኛ ፍርድ ቤት የጥበበ ጊዮን ስፔሻላይዝድ ሆስፒታል ሐኪም የነበሩት ዶክተር አንዷለም ዳኘ ላይ የግድያ ወንጀል በፈጸመው ተከሳሽ ላይ የ25 ዓመት ጽኑ እስራት ወስኗል። ፍርድ ቤቱ ዛሬ በዋለ ችሎት በዶክተር አንዷለም ዳኘ ግድያ ጉዳይ ላይ የቀረበውን መረጃና ማስረጃ መሰረት አድርጎ ውሳኔ አሳልፏል። በዶክተሩ ላይ ግድያው የተፈጸመው ጥር 24/2017 ዓ.ም ምሽት ላይ ባህር ዳር ከተማ የግል መኪናቸውን በሚያሽከረክሩበት ወቅት ጠብቆና ተዘጋጅቶ በጥይት ተኩሶ መግደሉን ፍርድ ቤቱ በቀረበ ማስረጃ አረጋግጧል። በዚሁ ዕለት ምሽት ላይ በተመሳሳይ በሌላ የሕክምና ዶክተር ላይ ጥይት በመተኮስ የመኪናውን አካል በመምታት የግድያ ወንጀል ሙከራ ስለመደረጉም ፍርድ ቤቱ አመላክቷል። ግድያ ወንጀሉ ከተፈጸመ ጀምሮ መረጃና ማስረጃዎችን በማሰባሰብ የተጠናከረ የምርመራ ቡድን ተቋቁሞ ስራው ተጠናቆ ለፍርድ ቤት ቀርቧል። በዚህ የምርመራ ሂደት ከክልሉ ፖሊስ ዋና መምሪያና ከከተማ አስተዳደሩ የምርመራ ቡድን ተዋቅሮ መረጃና ማስረጃዎችን በማሰባሰብ የወንጀሉን አፈጻጸምና ፈጻሚውን ማወቅ እንደተቻለ መጥቀሱን ኢዜአ ዘግቧል። ፍርድ ቤቱም የቀረቡለትን የምርመራ ውጤቶችን መሠረት በማድረግ በዛሬ ዕለት በዋለው ችሎት ወንጀሉን በፈጸመው ግለሰብ እሱ ባለው ነበረ ላይ የ25 ዓመት ጽኑ እስራት ተወስኖበታል ተብሏል። ወደ ሶስተኛው ዜና ስናልፍ ተጨማሪ ሁለት ሰዎች በማርበርግ ቫይረስ መያዛቸውን የጤና ሚኒስቴር አስታውቋል። በትናንትናው ዕለት በተደረገ የላብራቶሪ ምርመራ ተጨማሪ ሁለት ሰዎች በማርበርግ ቫይረስ መያዛቸውን የጤና ሚኒስቴር አስታውቋል። በዕለቱ አምስት የላብራቶሪ ምርመራዎች መካሄዱ የተገለጸ ሲሆን ሁለት ሰዎች በቫይረሱ መያዙንና ሦስት ሰዎች ደግሞ ነጻ መሆናቸው ተገልጿል። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን 33 የላብራቶሪ ምርመራዎች የተከናወኑ ሲሆን ቫይረሱ በስድስት ሰዎች ላይ መገኘቱን ተመላክቷል። በተጨማሪም ቫይረሱ ተገኝቶባቸው ሕይወታቸው ያለፈ ሰዎች ቁጥር ሶስት ሲሆኑ ሶስት ሰዎች ደግሞ በሕክምና ላይ እንደሚገኙ ተጠቁሟል። ወደ አራተኛው መረጃችን ስናልፍ ብዙዎችን ያነጋገረው የትራምፕ ጥብቅና ትራምፕ የሳውዲውን አልጋ ወራሽ መሐመድ ቢን ሳልማንን በኋይት ሀውስ ባስተናገዱበት ወቅት በአሰቃቂ ሁኔታ ስለተገደለው ጋዜጠኛ ተጠይቀው ነበር። ጋዜጠኛ ለአልጋ ወራሹ ጥያቄ ባቀረበችበት ጊዜ ፕሬዝዳንት ትራምፕ ጣልቃ ገብተው ከመካከላቸው በተጨማሪ ጋዜጠኛዋ የምትሰራበትን ተቋም ተሳድበዋል። ፕሬዝዳንቱ ጠያቂ ጋዜጦችን ሐሰተኛ በማለት ለማሸማቀቅ የሞከሩ ሲሆን እንዲህ አይነት ጥያቄ በማንሳት እንግዳችንን ማሳፈር አይገባም በማለትም ገስጸዋል። የሳዑዲው አልጋ ወራሽ በበኩላቸው ግድያው ትልቅ ስህተትና የሚያም ነው በማለት ወንጀሉን ለማጣራት ምርመራ መደረጉን አስረድተዋል ሲል ቢቢሲ ፈጣንና አስተማማኝ መረጃዎችን ለማግኘት ሰብስክራይብ በማድረግ ላይክ፣ ኮሜንት፣ ሸር በማድረግ ተባበሩ።